አርባ በላይ የኦነግ ሸኔ አባላት ላይ እርምጃ መወሰዱ ተገለጸ። ከመስከረም ወር ጀምሮ ሰባት የምስራቅ ኢትዮጵያ ጥምር የጸጥታ ልዩ ግብረ ኃይል አደረግኩት ባለ ኦፕሬሽን 43 የኦነግሸኔ ቡድን አባላት ላይ እርምጃ መውሰዱን አስታውቋል። ይህ የተገለጸው የምስራቅ ኢትዮጵያ ጥምር የጸጥታ ኃይልን በመወከል የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ በኦሮሚያና በሶማሌ ክልል ሲቲ ዞን ጥቃት ለማድረስ በሞከረው ኦነግሸኔ የሽብር ቡድን ላይ የተወሰደውን እርምጃ አስመልክቶ በሰጡት መግለጫ ላይ ነው። በመግለጫው የቡድኑ አዛዥ ጃል ሀረርጌ መሪ መገደሉን የጠቀሱት ኮሚሽነር አለሙ ከእርሱ በተጨማሪ የሽብር ቡድኑ ሁለተኛና ሶስተኛ ሰው የሆኑት ጃል ቦምባስ መቁሰሉን እንዲሁም ጃል ናሳን ደግሞ ከነሙሉ ሙሉ ትጥቁ መማረካቸውን ገልጸዋል። አክለውም ድሬዳዋን ጨምሮ የምስራቅ ኢትዮጵያን ላይ ጥቃት ለማድረስ የሚንቀሳቀሱ የቡድኑ አባላት ከ80 በላይ መሆናቸውን በመግለጫው የጠቆሙት ኮሚሽነሩ በጥምር የጸጥታ ግብረ ኃይሉ እርምጃ ከተወሰደባቸው 43 ውጪ ሌሎች የቡድኑ አባላት እጅ ሰጥተዋልን ብለዋል። ግብረ ኃይሉ በ ወሰደው እርምጃ 68 ክላሽንኮቭ ጠመንጃዎች 8 ቦምቦች እና ሌሎች መሳሪያዎችን መያዙንም ኮሚሽነሩ ገልጸዋል። ለቡድኑ ድጋፍ ያደረጉ አካላት ነበሩ ያሉት ኮሚሽነሩ 34 ተጠርጣሪዎችን በህግ ቁጥጥር ስር በመዋል 9 መዝገብ መከፈቱንና አራት ያህል መዝገቦችም ለአቃቢ ሕግ መላካቸውን አመልክተዋል። ኮሚሽነሩ አያይዘውም የሽብር ቡድኑ ለቻይና ተቋራጭ የሚሰሩ ሁለት ኢትዮጵያውያንን በማገት አራት ሚሊዮን ብር ተቀብሎ እንደነበርና አካውንቶቹን በማገድ ተባባሪ አካላትን በቁጥጥር ዶክተር መዋላቸውን ከድሬዳዋ መንግስት ኮሚኒኬሽን ቢሮ ያገኘነው መረጃ አመላክታል። መንግስት በቡናው ዘርፍ የውጭ ምንዛሬ ግቡን ለማሳካት በሚሰጠው ድጋፍ ልክ የላኪዎች ምላሽ አጥጋቢ አይደለም ተባለ። መንግስት በተለይም በቡናው ዘርፍ የውጭ ምንዛሬ ግቡን ለማሳካት በሚሰጠው ድጋፍ ልክ የላኪዎች ምላሽ አጥጋቢ አይደለም ሲሉ የግብርና ሚኒስትር አቶ አዲሱ አረጋ ተችተዋል። ሚኒስትሩ ትችታቸውን የሰነዘሩት የኢትዮጵያን የአንደኛው ሩብ ዓመት የቡና የወጪ ንግድ አፈጻጸምን በገመገሙበት ወቅት ሲሆን አፈጻጸሙን ማሳዘኝ በማለት ገልጸውታል። ሚኒስትሩ የሀገሪቱ ዓመታዊ የቡና ኤክስ ኤክስፖርት ግብ 3 ቢሊዮን የአሜሪካ ዶላር ሲሆን በዓመት ለመላክ የታቀደውም 600 ሺ ቶን መሆኑን አስታውሰዋል። ይሁን እንጂ በመጀመሪያዎቹ 3 ወራት ውስጥ 152 ሺ ቶን ቡና ወደ ውጭ በመላክ 622.5 ሚሊዮን የአሜሪካ ዶላር ለማግኘት ታቅዶ የነበረ ቢሆንም የተላከው ቡና መጠን 114 ሺ ቶን ብቻ በመሆኑ ከመጠን አንጻር 38 ሺ ቶን ያህል ቡና ሳያሳካ ቀርቷል። አቶ አዲሱ አፈጻጸሙ የሚታየው በገንዘብ ሳይሆን በቮሊዩም ወይም በመጠን መሆኑን ጠቅሰው ሰው የገንዘብ መጠኑ በዓለም አቀፍ ገበያ የሚወሰን በመሆኑ ትኩረት ሊሰጠው የሚገባው የታቀደው መጠን መላኩ ላይ እንደሆነ አጽንኦት ሰጥተዋል። በተላከው ቡና የተገኘው ገቢ 762.5 ሚሊዮን የአሜሪካ ዶላር ሲሆን የቡናና ሻይ ባለስልጣን መረጃ እንደሚያመላክተው ይህ ገቢ ካለፈው ዓመት ተመሳሳዩ ጋር ሲነጻጸር የ47 በመቶ ጭማሪ አሳይቷል። ይሁንና ሚኒስተሩ ከገቢው እድገት በተቃራኒ የቡናው መጠን ከእቅድ በታች መሆኑ አስጊ መሆኑን በመግለጽ ለዚህም ዋነኛ ምክንያት ምርቶች የሆኑት አርሶ አደሩና አቅራቢዎች የተሻለ ዋጋ በመጠበቅ ምርትን በእጃቸው ማቆየታቸውና ሌሎች ተያያዥ ምክንያቶች መሆናቸውን ሰምቻለሁ ሲል ካፒታል ጋዜጣ ዘግቧል። አቶ አዲሱ ይህንን ችግር ለመፍታት መንግስት ወደ ሕግ ማስከበር ስራዎች እንደሚገባ ያሳወቁ ሲሆን ቡና ወደ ማዕከላዊ ገበያ እንዲመጣ ለማድረግ ከቅዳሜ ምሽት ጀምሮ በየቦታው ፍተሻ እንዲደረጉ ትእዛዝ ሰጥተዋል። በሌላ በኩል ሚኒስትሩ የቡና ኤክስፖርቱንና ዘላቂና ተወዳዳሪ ለማድረግ በልማት ላይ ማተኮር ወሳኝ መሆኑን በአጽንኦት ሰጥተውበታል። የቡና ምርታማነትና ማነትና ኤክስፖርትን በእጥፍ ለማሳደግ የጠቅላይ ሚኒስትሩ አቅጣጫ የጉሉን ባለሀብት ተሳትፎ ማረጋገጥ ዋነኛ የፖሊሲ ጉዳይ መሆኑንም ገልጸዋል። ተቋሙ በሩብ ዓመቱ ወደ 27 ቢሊዮን ብር የሚጠጋ ገቢ ማግኘቱን ገለጸ። የኢትዮጵያ ኤሌክትሪክ ኃይል ባለፉት 3 ወራት ለሀገር ውስጥና ለውጭ ሀገራት ከቀረበ የኃይል ሽያጭና ተጓዳኝ አገልግሎቶች ከ26.8 ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። በተቋሙ የትራንስሚሽን ቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ ኢንጂነር አንዱ ዓለም ሲአ እንደተናገሩት በሩብ ዓመቱ ከኃይል ሽያጭ 24.9 ቢሊዮን ብር ገቢ ለማግኘት ታቅዶ 26.8 ቢሊዮን ብር ገቢ ተገኝቷል ብለዋል። በሩብ ዓመቱ 7.88 ቴራዋት ሰዓት ኃይል በመሸጥ በብር 10.1 ቢሊዮን እንዲሁም በውጭ ምንዛሬ 117.1 ሚሊዮን የአሜሪካ ዶላር ገቢ መገኘቱን ገልጸዋል። ገቢው ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ96 በመቶ ብልጫ ያለው መሆኑንም ተናግረዋል። እንደ ምክትል ዋና ስራ አስፈጻሚው ገለጻ በሩብ ዓመቱ የተሸጠው የኃይል ምርት ካለፈው በጀት አመት ተመሳሳይ ወቅት ጋር ሲነጻጸርም የ47 በመቶ ወርሃዊ እድገት አለው ብለዋል። ወርሃዊ እድገት አለው። በመጀመሪያው ሩብ አመት ለሽያጭ ከቀረበው ኃይል 93 በመቶ ለሀገር ውስጥ እንዲሁም 7 በመቶ ደግሞ ለውጭ ሀገራት የቀረበ መሆኑንም ተናግረዋል። ለሀገር ውስጥ ከቀረበው የኃይል ሽያጭ ውስጥ የኢትዮጵያ ኤሌክትሪክ አገልግሎት 536 በመቶ የከፍተኛ ኢንዱስትሪዎች 46 በመቶ እንዲሁም የቴክኖሎጂ ኩባንያዎች 346 በመቶ ድርሻ እንዳላቸው ተጠቁሟል። በተመሳሳይ ለጎረቤት ሀገራት ከቀረበው የኤሌክትሪክ ኃይል ሽያጭ ውስጥ ኬንያ እና ታንዛኒያ 46 በመቶ እንዲሁም ጅቡቲ ሁለት ነጥብ ሁለት በመቶ ድርሻ ያላቸው ብለዋል። በቅርቡ በጋምቤላ በአራት ሰው ላይ የጊኒ ወርም በሽታ መገኘቱ ተገለጸ። በጋምቤላ ክልል በተለይም በአቡቦና ጎግ ወረዳ ከሁለት አስርት አመታት በላይ የጊኒ ወርም በሽታን ለማጥፋት ጥረት ሲደረግ እንደቆየ የክልሉ ጤና ቢሮ አስታውቋል። በሽታው ለሁለት አመታት በሰው ላይ ሳይከሰት ቢቆይም በቅርቡ በአራት ሰዎች ላይ የጊኒ ወርም መገኘቱን የክልሉ ጤና ቢሮ ኃላፊ ተወካይና የጤና ቢሮ የህብረተሰብ ጤና አደጋዎች ቅኝትና ቁጥጥር ዳይሬክቶሬት ዳይሬክተር አቶ ኒኮ ጊሎ ገልጸዋል። የጊኒ ወርም የኡንኮ ሲክራይስና የዝሆኔ በሽታዎችን ለመከላከል ና ለመቆጣጠር ከባለድርሻ አካላት ጋር የምክክር መድረክ በአቦቦና ወረዳ ሌላ ተካሂዷል። የጊኒ ወርም የኡንኮና የዝሆኔ በሽታዎችን ጨርሶ ለማጥፋት በ2017 በጀት ዓመት የተከናወኑ ስራዎች ሪፖርት የቀረቡ ሲሆን፣ የኡንኮና የዝሆኔ በሽታዎችን ለመከላከልና ለመቆጣጠር በተሰሩ ስራዎች አጥጋቢ ውጤት የተመዘገበ ሲሆን፣ የጊኒ ወርም በሽታ ግን አሁንም ፈታኝ ሆኖ ቀጥሏል ተብሏል።